ዛሬ ደግሞ የመጣሁት ማለት ከሌላው ጊዜ የተለየ ነገር የለም። ያው ቡርኬን ሎቅሰው ነው ማለት። እኔ በተደጋጋሚ ለቡርኬ ቪዲዮ እየሰራሁለት ነው። ቪዲዮ እየሰራሁበት ያለው ምክንያት ደግሞ ታውቃላችሁ፣ የኔም ቪዲዮ አይቶ ወይም ደግሞ እኔ ከኔ የሚማር ይማርበታል ብዬ የማስበው ነገር ስላለ ነው። አሁን ካለሁበት ሁኔታ እዛ ሄጄ ቡርኬን የማግኘት ቡርኬን የማገኝበት ሁኔታ ላይ አይደለሁም እና ብሩኬ ጥፋተኛ አይደለም። ሀይሚ እንደዚህ መጀመሪያ እሷ ነች እንደዚህ የሆነችው ምናምን እያላችሁ ብዙዎች እንትን እያላችሁ ነው። እና ሀይሚ ጥፋት ካለባት እሾህን በሾህ መመለስ የለበትም። ብሩኬ በሀይሚ በልደቷ ቀን በደስታዋ ቀን ምን እያደረገ እንደነበር አይተነዋል። ያን ቀን ማለት ለሀይሚ በጣም ልዩ ቀን ነው። የተወለዳችሁበት ቀን ማለት በጣም ልዩ ቀን ነው። ከእናታችን ስንወለድ እያለቀስን ነበር። አሁንም በዛሬ ቀን በልደት ቀን እንደዚህ አታለቃክሽ በልደት ቀን ማለቃቀስ ነው አላችሁ። ቡርኪና ሃይሚ አንድ ላይ እንዲሆኑ ማትፈልጉ ማለት ነው። ቡርኪና ሃይሚ እንዲለያዩ የምትፈልጉ ብዙ ሰዎች አላችሁ። እነሱ ደግሞ መቼም አይለያዩም። እባካችሁ ቡርኪና ሃይሚ በአራቱ ልጆች ታረቁልን። በቃ በአራቱ ልጆች እባካችሁ። ሰላም ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የኔ አቢ ቲዩ ፋሚሊ እንዲሁም ጨረቃ ፋሚሊ እንዴት ናችሁ? ደህና ናቸው። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በእያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ያው ብዙዎቻችሁ ትላንትና ለሀይሚ ባከበርንላት ልደት ሁላችሁም ተደስታችኋል ምናምን፣ ሁሉንም ኮሜንት ላማ ለማየት እየሞከርኩ ነበር። ሁላችሁም ደስተኛ እንደሆናችሁና ምናምን ነበር ያየሁት። በጣም በጣም ከልብ እናመሰግናለን። ቪዲዮንም ሀይሚንም ቡሩኬም ደርሷቸው አይተውታል። እናንተም ሼር እያደረጋችሁ ስለነበር እጅግ አድርጌ አመሰግናችኋለሁ። ዛሬ ደግሞ የመጣሁት ማለት ከሌላው ጊዜ የተለየ ነገር የለም። ያው ቡሩኬን ልወቅሰው ነው። ማለት እኔ በተደጋጋሚ ለቡሩኬ ቪዲዮ እየሰራሁለት ነው። ቪዲዮ እየሰራሁበት ያለው ምክንያት ደግሞ ታውቃላችሁ ይህኔም ቪዲዮ አይቶ ወይም ደግሞ እኔ ከኔ የሚማር ይማርበታል ብዬ የማስበው ነገር ስላለ ነው። ወይም ደግሞ ይማርበታል ብዬ ስላሰብኩ ነው ይህንን ቪዲዮ በተደጋጋሚ እየሰራውለት ያለው ያው ብሩኬ የሆን ያለውን ነገር ሁላችሁም እያያችሁ ነው፣ እያየ ነው ነው ሁላችንም። እኔ እንግዲህ አዲስ አበባ ሄጄ እነሱን ለማግኘት ትንሽ ይከብዳል ማለት አሁን ካለሁበት ሁኔታ እዛ ሄጄ ቡሩኬን ማግኘት ቡርኬን የማገኝበት ሁኔታ ላይ አይደለሁም እና እና ይህንን ቪዲዮ አይቶ ብቻ ነገሮችን ከሚያደርጋቸው ድርጊቶች ተቆጥቦ ወይም ደግሞ ከሚያደርጋቸው ድርጊቶች ወጥቶ በእንትና ባለ ሕሊና ነገሮችን አስቦ ከአይሚ ጋር በቃ እንደ ድሯቸው ይሆናሉ ብዬ ስላሰብኩ ነው ይህንን ቪዲዮ እየሰራው እና ብሩኬን እየወቀስኩ ያለሁት። አንዳንዶቻችሁ አላችሁ ብሩኬ ጥፋተኛ አይደለም ሀይሚ እንደዚህ መጀመሪያ እሷች እንደዚህ የሆነችው ምናምን እያላችሁ ብዙዎች እንትን እያላችሁ ነው እና ሀይሚ ጥፋት ካለባት እሾህን በሾህ መመለስ የለበትም ብሩኬ ሀይሚ ያጠፋች ብሎ ወይም ደግሞ ሀይሚ እንደዚህ ያደረገችን ብሎ እሱም ደ ድጋሚ እንደዚህ ማድረግ የለበትም ብሩኬ የምሬ ነው ምልህ በጣም ስህተተኛ ነህ ስህተት እየሰራህ ነው ሀይሚን አዝቀናለሁ ብለህ እያደረክ ያለው ነገር በጣም ስህተት ነው አንተን ይጎዳሃል ሃይሚንም ይጎዳታል ብዙ ኦዲየንሶችን በአንተ ይናደዱብሃል አንተም በኦዲየንስ በኩል በጣም የተጠላ ትሆናለህ ይህን ደግሞ ማድረግ የምትችለው ማስተካከል የምትችለው ሁሉም ነገር ማድረግ የምትችለው አንተ ነህ ቡርጌ የምሬ ነው ምልህ ሰከን ባለ እንትን ደጋግመ አስብበት ይሄ እያደረክ ያለው ነገር በጣም ስህተት ነው እና ትላንትናም እያየን ነበር በሀይሚ በልደቷ ቀን በደስታዋ ቀን ምን እያደረገ እንደነበር አይተነዋል። ሀይሚን አስቀናለሁ ብሎ ምን እያደረገ እንደነበር አይተነዋል። የሀይሚ ያን ቀን ማለት ለሀይሚ በጣም ልዩ ቀን ነው። የተወለዳችሁበት ቀን ማለት በጣም ልዩ ቀን ነው። ለሀይሚ ያን ቀን ከንግግሮቹ ራሱ እየተረዳን ነበር ከእናታችን ውድ ስንወለድ እያለቀስን ነበር። አሁንም በዛሬ ቀን በልደት ቀን እንደዚህ አታለቃቅሽ። በልደትሽ ቀን ማለቃቀስ ነው ያለብሽ? ምንድን ነው እንደዚያ የማይባል ነገር አትበል ቡሩኬ። ትናንትና እሷ ራሱ ብላህ ነበር፣ ዛሬ ለእኔ ልዩ ቀን ነው እና ከእኔ ጋር የምታሳልፍበት ቀን ነው እንጂ ከማንም ከሆነ እኔን የምታስቀናበት ወይም ደግሞ ለኔ እንደዚህ አይነት ቦታ የምትሰጥበት ቀን አልነበረም ብላ ነግራ ነበር። አንተ ግን ይህንን አልተረዳውም። በቃ ከመጀመሪያውኑ አላሰብከውም የሃይ ሚልደት መሆኑን ታቃለ። አረ ይህን ነገር ሳታስብ አስበው የሚሆን ሳታስብ አላውቅም። እሱ ግን እያደረክ ያለው ትናንትና ያደረከው ነገር በጣም ያስጠላና የሚደብር ነገር ነው። ካንተ ማን ጠብቀው። በጣም የምንወድህ የምናከብርህ፣ ብዙ ኦዲየንሶች አንተን ይወድሃል። በቃ እንደዚህ ታደርጋለህ ብሎ ማንም የሚጠብቅ ሰው አልነበረም። የቡርኬ ፋሚሊ ማለት ብሩኬ ስህተተኛ አይደለም፣ ቡሩኬ እውነት ነው፣ ሃይሚ ነች ምናምን የምትሉ ሰዎች አላችሁ። ቡርኬ ስህተተኛ ነው። ግን ደግሞ ለእናንተ እኔ ይሄ ንግግሬ በጣም ስህተቶ ነው ከታያችሁ፣ በጣም ይቅርታ ማለት አላችሁ። ቡርኬና ሃይሚ አንድ ላይ እንዲሆኑ የማትፈልጉ ማለት ነው። ቡርኬና ሃይሚ እንዲለያዩ የምትፈልጉ ብዙ ሰዎች አላችሁ። እነሱ ደግሞ መቼም አይለያዩም። ግን የቡሩኬ ፋሚሊ ቡርኬን እንደዚህ በመናገሬ እንደ ስህተት ሆኖ ካያችሁብኝ በጣም ይቅርታ አድርጉልኝ። የምሬን እምላችሁ እኔ የተሰማኝን ማለት ቡሩኬና ሃይሚ እንዲለያዩ መቼም ስለማልፈልግ ብዙዎቻችሁም ደግሞ አንድ ላይ እንዲሆን ነው የምትፈልጉት። የቡሩኬ ፋሚሊ አሁንም ደግ ሜላችኋለሁ ስህተት ካለብኝ በጣም ይቅርታ አድርጉልኝ። እኔ የቡሩኬና ሃይሚ እንደዚህ መሆን በጣም ምቾት እየሰጠኝ አይደለም፣ እያስደስተኝ አይደለም። በጣም እንትን እያልኩ ነው። በቃ እባካችሁ ቡሩኬና ሃይሚ በአራቱ ልጆች እያችዋ አለው ታረቁልን በቃ በአራቱ ልጆች እባካችሁ። ቡሩኬ ከሌላ ወልድ አለው ምናምን የምትለው ነገር ተው እባክ፣ አራቱ ልጆች ስም ይዤ አለው። ሀይሚና ቡሩኬ ታረቁልን፣ በቃ እባካችሁ፣ እናንተ እንደዚህ ስትሆኑ ማየት አንፈልግም። በቃ ይሄ ሪል ነገር ነው፣ እኔ የማውራው። ቀልዱ ምናምን ተውትና በቃ፣ ቁም ነገር እናውራና ቡሩኬና ሀይሚ እንደዚህ አትሆኑ። በቃ እባካችሁ፣ ይህን ቪዲዮ ማለት ነው ይሄንን ቪዲዮ ያየዋል እኔ ራሴ ሆነኝ ምልክለት በዩቲዩብ ለቀቄ ምናምን አይደለም። ሊያዩ የሚችለው ራሴ በውስጡ መስመር ልክለት አለው። እናንተ ብዙ ጋር ሼር ማድረግ የምትችሉ ብዙ ሰው ጋር እንዲደርስ ሼር እያደረጋችሁ፣ ሌላው ደግሞ ኮሜንት ስር እየገባችሁ ቡርጌና የሚታረቁልን እያላችሁ ኮሜንቱን ታጨናንቁልኝ አላችሁ ማለት ነው። እና ውድ ፋሚሊ ብዙዎቻችሁ እየተጨነቃችሁ ነው ብሩኬና ና ሃይሚ አይታረቁ ወይ ምናምን እያላችሁ በውስጥ መስመር እያወራችሁ ነው ማለት። እናንተ አትጨነቁ፣ እኔ ከካሜራ ጀርባም ከብሩኬ ጋር እያወራው ነው ማለት። ይሄ ነገር ስህተት እንደሆነ እንደዚህ ማድረግ እንደሌለበት ይሄ እያረገ ያለው ነገር ሁሉ ስህተት እንደሆነ እየነገርኩት ነው ከካሜራ ጀርባ በውስጥ መስመርም እና እናንተ በቻላችሁ መጠን ለመረጋጋት ላለመጨነቅ ሞክሩ። ቡርኬና ሀይሚ በቅርቡ ምን አለ ትሉኛላችሁ? ይህንን ቪዲዮ ማለት ነው አስታውሱት። ይህንን ቪዲዮ የምድ ምላችሁ አስታውሱት። በቅርቡ ይታረቃሉ ቡርኬና ሀይሚ ማለት ነው። እና እባካችሁ ቡርኬና ሀይሚ ስለ አራቱ ልጆች ብላችሁ ታረቁልን። በቃ ስለ አራቱ ልጆች ብዬ ልለምናችሁ ታረቁልን። ይህ እንካፈላለን ምናምን፣ ምናምን ከሌላ ወንዳለ ምናምን ምትለው ነገር ቡርኬ እዛው አራቱ ልጆች የሀይሚና የአንተ ብቻ ናቸው። ሌላውን ተው እና ውድ ፋሚሊ ከዚህ በላይ እኔም ልለው የምችለው ነገር የለም። ያው በቀጣይ እኔም ከቀን ወደ ቀን ቡርኪና ሀይሜ ምን ላይ ደረሱ ምናምን በቃ አግባብ ባለው መንገድ መቆጣት ያለብኝም ሰው እየተቆጣው፣ ማውራት ያለብኝ ነገር እያወራዋቸው ማንስተት ነው ማን እንትና አለ ብዬ ማለት ያለብኝን እያልኳቸው ወደ እናንተ መጣላቸዋለሁ ማለት ነው። እናንተ ላይክ ሼር ሰብስክራይብ እያደረጋችሁ ሁልጊዜ የምለቀውን ቪዲዮ ደግሞ እንዲደርሳችሁ ደግሞ የደውሉ ምልክቷን እየተጫናችሁ ይህንን ቪዲዮ ከወዳችሁት ላይክ ማድረጋችሁን ሁሌም እንደዚህ ደስ ደስ የሚሉ ነገር ስለ ቡርኬና ስለ ሀይሚ ሁልጊዜ የምናወራ ይሆናል። እናንተ ያው ሁላችሁን በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ።